በሚቀጥሉት 15 ቀናት በፌዴራል ደረጃ የአጀንዳ ማሰባሰብ የምክክር ምዕራፍ እንደሚጀመር የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። በዚህ የአጀንዳ ማሰባሰብ ምክክር መድረክ 800 የሚደርሱ ተሳታፊዎች ይካፈላሉ። መድረኩን ለማካሄድ ብዙዎቹ የቅድመ ዝግጅት ስራዎች የተጠናቀቁ ሲሆን በሀገር አቀፍ ደረጃ የሚንቀሳቀሱ የፖለቲካ ፓርቲዎች፣ መንግስት፣ የሃይማኖት ተቋማት፣ ተጽዕኖ ፈጣሪዎች፣ የተለያዩ ማህበራትና ተቋማት እንደሚሳተፉበት ይጠበቃል። ፍርድ ቤቱ ብርቱካን ተመስገንን ጨምሮ በሽብር ወንጀል በተጠረጠሩ ግለሰቦች ላይ የ14 ቀን የክስ መመስረቻ ጊዜ ፈቅዷል። ፖሊስ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጊዜ ቀጠሮ ችሎት እስካሁን በተጠርጣሪዎቹ ላይ ያሰባሰባቸውን መረጃዎችና ቀሪ የምርመራ ሥራዎችን አጠናቆ አቅርበዋል። አዲስ አበባን በኮሪደርና መልሶ ማልማት እንደ ስሙ ውብ አበባ የማድረጉ ስራው ተጠናክሮ ይቀጥላል ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቢቤ ገለጹ። ከንቲባዋ በካዛንቺስ የኮሪደርና መልሶ ማልማት ስራ የተከናወኑ ተግባራትን አስመልክተው በሰጡት ማብራሪያ በመልሶ ማልማት ግንባታው የአስፓልት የእግረኛና የሳይክል መንገድ ብሎም የህፃናት መጫወቻ ስፍራዎችና የፓርኪንግ ተርሚናሎች መገንባታቸውን ጠቁመዋል። ኢትዮጵያና ሩሲያ በጤናው ዘርፍ በጋራ ለመስራት ተፈራረሙ። ስምምነቱ በንጽህና ወረርሽኞችን ቀድሞ በማጥናት በብቃትና በፍጥነት ለመከላከል ሀገራቱ ያላቸውን ትብብር ለማጠናከር ያለመ መሆኑ ተገልጿል። የሁለቱን ወዳጅ ሀገራት ህዝቦች ጤናና ደህንነት ማሻሻል፣ ወረርሽኞችን ቀደም ብሎ መለየት፣ መከላከልና ፈጣን ምላሽ በመስጠት ላይ መተባበር የስምምነቱ ዓላማዎች መሆናቸው ተብራርተዋል።